ስንት አይነት ሆድ አለ! አቤት የሆድ አይነት! ስንት አይነት ሆድ አለ! የሚያሰገስግ ወገን መጠቅጠቂያ የፋሽስቶች ምሽግ፣ ስንት አይነት ሆድ አለ! ስንት አይነት ሆድ አለ! ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በዋለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ! አየሁዳም ብዛት ወይ ይሆዳም ማለት አቤት የሆድ ማት ሰፋፊ ቂሪላ ክህደት የለጠጠው አይጠሬ ሽንፍላ። ስንት አይነት ሆድ አለ! በሆድ ውስጥ ሆድ ያለው ባለ ሁለት ክፍል፣ አንደኛው ለስጋ፣ አንደኛው ለብቅል ከመርገጫ አንስቶ እስካናት ጸጉሩን፣ የአዳም ዘርነቱን፣ ሰብአዊ ክብሩን ለወያኔ ኢህአዴግ በሆዱ ለውጦት አልታያለው ወገን ሲፈናቀል ህዝብ አገሩ ሲሆን ብዙ ሆዶች አሉ፣ የጨጓሮች ክምር ወያኔ ያዛቸው፣ በስጋ በብት ከዶቃ ማሰሪያ እስከ ጅራት ማብቂያ፣ መጠቅጠቂያ ሆዶች ለሰው ልጅ ማፈሪያ፣ ይሉንታ የማያውቁ ትዝብት የማይፈሩ በሆዳቸው ብለው በሆድ የሚያድሩ መሪያቱ ሆዶች ፍሬን የበጠሱ፣ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ ሚንተራሱ ስብና አልባ ከዞን ከርከሮ ከጉማሬ ባሱ። አቤት የሆድ አይነት፣ ስንት አይነት ሆድ አለ። እሺ ስንት አይነት አይን አለ አይቶ ያጭበረበር? ስንት አይነት አፍ አለ በሆድ የታጠረ? ስንት አይነት ጆሮ አለ ሰምቶ ያዳፈለ? ስንት አይነት ጣት አለ ቀስሮ ያዘገለ? አቤት አቤት አቤት የስብና ቅሌት። ስንት አይነት ሆድ አለ? ማቀፊያ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያሰገስጉ ወገን መጠቅጠቂያ ተጓዥ ጎተራዎች የሚሰፈንጉ ብዙ ሆዶች አሉ። የጨጓሮች ክምር ወጊያን የያዛቸው በስጋ በብድር ሁሉን ነገር በአፍ ሁሉን ነገር ወደ አፍ ሁሉንም ላሰላፍ ሁሉንም በመላስ በሰው ስም ጎተር አፋቸው ጉልቻ እኛን አሳልፎ ለኔ ከርሴ ብቻ ጉልደታቸው ለሆድ እድገታቸው በሆድ በሆድ ነው ሞታቸው። የነገን የሚያሰብ ሊና ነስቷቸው ካቻ ምናማ ምናም ዛሬም ሆዳም ናቸው። ሆዶች አቤት የሆድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኤሊ ቆዳ ያላት ፍንቅልቁል ወጣ ዘራዳም የሚያውቃት የግፈኞች ማክሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያረጓት የቅሪሎች ንግሥት፣ የከርሶች ሰገነት፣ የተባዎች ልዕልት፣ የሆዳሞች መስፈርት ከርሷንና አፏን ለቴጋዜ ቦላ በወለድ ያስያዘች አንድ አንድ አይጠ ሞገጥ የሚምትባል ከፊትም በኋላም ሆድ የተሸከመች አይነት የሚመስሉ የሚዘገነኑ ሰፊ ሆድ ያዘሉ! ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠር ያልቻሉ አፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ። አቤት የሆድ ማት! ስንት አይነት ሆዳለ! በወገን በወገንም ባዋኝ ደምረግጦ አዳሪ በክህደት ውርደት የተለሰነ ከርስ ይዞ ተሽከርካሪ ሀገሩ ስትፈርስ ወገኑ ሲቆላ ከገዳይ ግዳ ቆሞ ጠቅጥቆም ይሞላል። አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከእንስሳ የሚለየው ነገር የነገን አስበው ዛሬ አስብቶ ማደር ከእንስሳ በላቀ ስብእና ከሌለው ከእርስ አደር የሚሉት የጋማ ከብት ነው። የጋማ የጋማ ከብት እንኳን እስኪ የሚሞር ድረስ ቆሞ ያገለግላል። የሰው ልጅ የሰው ልጅ ከፊቱም ከኋላም ሆድ አዙሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያው ከርስ ቢያነሱትም ሆዳ ኖሮ እስካልጠቀመ ቢጠፋም ማይጎዳ። አቤት የሆድ አይነት! ውልደታቸው ለሆድ እድገታቸው ለሆድ በሆነ ሞታቸው፣ የነገን የሚያስብሊን አነስቷቸው ካቻ ምናማ ምናም ዛሬም ሆዳም ናቸው። አቤት የሆድ አይነት ስንት አይነት ሆድ አለ! ስንት አይነት ቅሪላ! ወገኑን ጠቅጥቁ በድፍረት ያስበላ፣ አቤት ሆድ